አሁን ላይ በብዛት የብዙዎች ቴሌግራም አካውንት ሀክ እየተደረገ ይገኛል። ይ ቴሌግራም አካውንታችሁ ሀክ ተደረገ ማለት ታስባችሁታል። ከብዙ ሰው ጋር ያወራችሁት ሚስጥር ወጣ፣ በዛ ላይ ደግሞ ቴሌግራም ዋሌታችሁ ላይ የሰበሰባችሁት ገንዘብ ሙሉ ለሙሉ ተወሰደ ማለት ነው። እናም የኦንላይን ስራ የምትሰሩና ቴሌግራም ዋሌታችሁ ላይ ብር የምታስቀምጡ ከሆነ ሙሉ ለሙሉ ገንዘባችሁን ይዘውት ይሄዳሉ ማለት ነው። በዛ ላይ ደግሞ በዛ ስልክ ቁጥር ቴሌግራም መጠቀም አትችሉም፣ በአንድ ያለ ይዘጋባችኋል ማለት ነው። ድጋሚ ሎጊን አድርጋችሁ ሌላ አካውንት እንኳን ክሬት አድርጋችሁ መጠቀማችሁ ማለት ነው። ይሄ ነገር የሚፈጠረው ሀክ የምትደረጉት በተለያዩ ሶሻል ሚዲያዎች በሚለቀቁ ሊንኮች በምትጫኗቸው ነው። እንደዚህ ስክሪን ላይ በማሳያችሁ በነዚህ ሊንኮች አማካኝነት ነው ብዙ ሰው ሀክ የተደረገ። ስክሪን ላይ የማሳያችሁ እነዚህ ሊንኮች ብዙ ሰዎች ሀክ የተደረጉባቸው ሊንኮች ናቸው። እናንተም ድጋሜ ከሌላ ሶሻል ሚዲያ ከማንኛውም ቦታ ላይ የምታውቁት ሰው ቢልክላችሁ እነዚህን ስክሪን ላይ ያሉትን ሊንኮችን እንዳትጫኑ። እነዚህ ብዙ ሰዎችን ሀክ የተደረጉባቸው መንገዶች ናቸው። እናንተም እንዴት አድርጋችሁ ሀክ እንዳትደረጉ መከላከል እንዳለባችሁ እና ሀክ ተደርጋችሁ ከሆነ እንዴት አድርጋችሁ እነሱ ማስወጣት እንደምትችሉ ማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሌስ ቻናል አዲስ ኮና ቻናሉን ሰብስክራይብ ማድረግ ቪኤም ቪዲዮ ደግሞ ላይክ በማድረግን ጀምረው ቴሌግራማችን ላይ ከገባን በኋላ ከላይ የምትመለከቷትን ሶስት ሰረዝ አንዴን ጫናለን። ከዛም ወረድ እንዳላችሁ ታች ላይ ሴቲንግ የምትል ታገኛላችሁ። ሷን ሴቲንግ የምትለውን አንዴን ጫናለን። ከዛ ከዚህ ጋር ቻ ሴቲንግ፣ ፕራይቬሲ ኤንድ ሴኩሪቲ፣ ኖቲፊኬሽን ሳውንድ የሚሉ ዳታ ኤንድ ስቶሬጅ ምናምን የሚሉ አሉ። ከላይ ፕራይቬሲ ኤንድ ሴኩሪቲ የሚለውን አንዴን ጫናለን። ከዛም እንደከፈተላችሁ እንደምታዩት ከዚህ ላይ ቱስቴፕ ቬሪፊኬሽን፣ አውቶ ዲሌት ሜሴጅ፣ ፓስወርድ ሎክ ምናምን፣ ሎጊን ኢሜል ምናምን ይላል። ከላይ ቱስቴፕ ቬሪፊኬሽን የሚለውን አንዴ እንጫናለን። ቱስቴፕ ቬሪፊኬሽን የምትለውን ከተጫነን በኋላ ልክ እንደምታዩት እንደዚህ ከፍትልናል። ከዚህ ጋር ማስታወስ ያለባችሁና ላስታወሳችሁ ወደው ነገር አሁን የምታስገቡትን ፓስዋርድ መቼም መቼም መርሳት የለባችሁም ምክንያቱም በሌላ ጊዜ ስልክ ቀይራችሁ ወይም ደግሞ በአንዳንድ ችግር ምክንያት ሎጋውት አድርጋችሁ ተኝ አሊያም ደግሞ ሌባ ስልካችሁን ሰርቋችሁ ድጋሜ ገዝታችሁ ሎጊን ለማድረግ ብትሞክሩበት ስልክ ቁጥር ይሄን አሁን የምታስገቡትን ፓስዋርድ ይጠይቃችኋል ማለት ነው። እና ስለዚህ ደግሞ እናንተ ማድረግ ያለባችሁ ነገር አሁን የምታስገቡትን ፓስዋርድ መርሳት የለባችሁም። ከዚህ ከታች ላይ የምትመለክቷትን ሲት ፓስዋርድ የምትለውን አንዴ ጠቅ እናደርጋለን ማለት ነው። እሷን እጫንና ልክ እንደዚህ ፓስዋርድ አስገቡ ይለናል ማለት ነው። እናንተ የማትረሱትን ስትሮንግ የሆነ ፓስዋርድ አስገቡ። እኔ ራሴን ፓስዋርድ አስገብቼ ልመለስ። እኔ ራሴን ፓስዋርድ አስገብቻለሁ። ከታች ላይ የቀስት ምልክት እንጫናለን ማለት ነው። ፓስዋርዳችን ካስገባ ነው በኋላ ከዛ ከዚህ ላይ እንደምታዩ ተኝ አሁን ያስገባችሁትን ፓስዋርድ ድጋሚ ያስገቡ ይለናል። ድጋሚ እናስገባለን ማለት እኔ ራሴ ኮፒ አርጊ ስላመጣው ፔስት ብዬ አስገባዋለሁ ማለት ነው። ከዛም ልክ እንደቅድሙ የቀስት ምልክቷ እንጫናለን ማለት ነው። ከዛም እዚህ ጋር ሂንት አስገቡ ይላችኋል፣ ወይም ባታስገቡም ችግር የለውም። ኦፕሽን አለው እስኬፕ ቢ የለፈው እኔ ላሁኑ፣ እናንተ ማስገባት ትችላላችሁ። ማስገባት ከፈለጋችሁ ከዚህ ጋር ኢሜይል አስገቡ ይላችኋል። የእናንተን ኢሜይል ታስገባላችሁ ማለት ነው። እና በኢሜይላችሁ ኮድ ይላካል ማለት ነው። ስለዚህ እኔ የራሴን ኢሜይል አስገብቼ ልመለስ። እንደምታዩት እኔ የራሴን ኢሜይል አስገብቻለሁ። ከታች አሁንም የቀስቷን ምልክት እንጫናለን ማለት ነው። ከዛም እንደምታዩት አሁን በአሁን ባስገባነው ኢሜይል ኮድ ተልኮልናል ማለት ነው። እሱን ኮድ እናስገባለን። እንደምታዩት 8997 37 ነው የገባልኝ። 89 97 37 ነው የገባልኝ። እንደምታዩት አሁን ፓስዋርዳችን ተሰርቶ አልቋል ማለት ነው። እንደምታዩት አሁን ቱ ስቴፕ ቬሪፊኬሽን የምትለው ኦን ሁናለች ማለት ነው። ስለዚህ ከዚህ በኋላ የኛ አካውንት ሀክ አይደረግም ማለት ነው። እስካሁን ያየነው ሀክ እንዳትደረጉ ሊታርጋችሁ መከላከል እንዳለባችሁ ያየነው ማለት ነው። አሁን ደግሞ ሀክ ተደርጋችሁ ከሆነ ሊታርጋችሁ እነሱን ማስወጣት እንደምችሉ ማሳያችሁ ቀጣይ ቪዲዮ ተከታተሉኝ። ይሄም ምን የተወሳሰበ የለውም። ከላይ የምትመለከቷትን ሶስት ረን እንጫናለን። ከዛም ከታች ላይ ሲቲንግ የምትለውን እንጫናለን። ከዛ ታች ላይ ወረድንልና ይችን የምታያቱን ቻት ፎልደርስ ከምትለው ዝቅብ ላይ ያለችውን ዲቫይስ የምትለውን አንዴ እንጫናለን። እንደምታዩት ከዚህ ዲቫይስ ላይ የኔ የስልኬ ዲቫይስ ብቻ ነው ያለ ማለት ነው። ምክንያቱም ሀክ አልተደረገ ማለት ነው። ሀክ ከተደረገ ታች ላይ አውቶማቲካሊ ተርሚት ኦል ዲሲዥን ከሚለው ላይ እዛ ላይ ነው ያን ሌላ ዲቫይስ የሚቆይ ማለት ነው። በሌላ ስልክ የገባበት ወይም ደግሞ በላፕቶፕ ከሆነ ደግሞ የላፕቶፑን ዲቫይሱን አስሚያስቀምጥላችሁ ማለት ነው። ታች ላይ አሁን ግን ሀክ ስላልተደረገ የራሳችሁ ዲቫይስ ብቻ ነው የሚቀመጥ ማለት ነው። እናም እናንተም የገባችሁ ቼክ አድርጉት። እንደዚህ ባሳያችሁ በቪዲዮ መሰረት ገዛ ቼክ በማድረግ በ24 ሰዓት ውስጥ ማስመለስ ትችላላችሁ ማለት ነው። 24 ሰዓት ከሞላ በኋላ ግን እነሱ እናንተን የማስወጣት ሀይል አላቸው ማለት ነው። ሊያስወጣችሁ ይችላሉ ከ24 ሰዓት በኋላ። በ24 ሰዓት ውስጥ ግን እናንተ እነሱን ተረኝ ታደርጋችሁ ማስወጣት ትችላላችሁ ማለት ነው። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ባህሪ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።